ሰላም ተወዳጆች እንደምን ዋላችሁ? ዛሬ የምንመለከተው ከነቢያት መመዘኛ ውስጥ አንዱ ፈጣሪን ማናገር ነው። ቃልን በቃል ፈጣሪን ማናገር ወይ ደግሞ ለህዝቡ ድምፅን የፈጣሪን ድምፅ ለህዝቡ ማሰማት የሚለው ነው የምንመለከተው ሰው በዚህ በሱራ ምዕራፍ አስራ ስምንት ሶስት ላይ ተፍሲር ኢብን ከፊር ሲናገር ማለት ነው ቁረሾች ጠይቀውት ነበር። መሀመድን ለትክክለኝነት ማስረጃው ምንድነው ብለው ሲጠይቁት መሀመድ ምንድነው የመለሰው? እናንተ አታውቁም፣ ሂዱና የመጻፉ ሰዎችን ጠይቋቸው። የነቢያት መመዘኛን ሂዱና የመጻፉ ሰዎችን ጠይቋቸው። ዜር አር ዘ ፒፕል ኦፍ ዘ ፈርስት ቡክ ኤንድ አር ሞር ናውሌጅ ኦፍ ዘ ፕሮፌት ዳዊዱ። እነርሱ የቀደሙ የመጻፉ ሰዎች ባለቤት ናቸው፣ እነርሱ ከኛ በላይ ስለ ነቢያት ያውቃሉ እውቀት አላቸው ብሎ ተናገ ተናገረ። ሶ ይህንን መሰረት አድርገው አይሁዶች አይሁዶች ጋር የሄዱ ቁረሾች ነበሩ። እናም አይሁዶችም ሙሐመድን በዳይሬክት አግኝተው ጠይቀውት ነበረ። ምን አሉት? በዚህ በሱራ ምዕራፍ አርባ ሁለት ቁጥር ሀምሳ አንድ ላይ እንዲህ የሚል ቃል ብለውት ነበረ። ደጁስ ያደመኩበት ላይ ተመልከቱ። ሱራ አርባ ሁለት ሀምሳ አንድ ለምን ወረደ የሚለው ላይ አስባበ ኑዙል ምክንያቱን ሲነግረን እንዲህ ይለናል። ዘ ጁስ አይሁዶች ሳይድ ቱ ዘ ፕሮፌት ሙሐመድን እንዲህ አሉት፣ አላ ብለስ ሂም ንድ ጊቭ ሂም ፒስ ዱ ዩ ኖት ስፒክ ዳይሬክትሊ ዊዝ አላ ንድ ሉክ አት ሂም አዝ ዲድ ሞስስ አሉት። ዲስ ኢዝ ኢፍ ዩ አር ሪሊ ኤ ፕሮፌት አሉት ሙሐመድን ምን አንተ እውነተኛ ነቢይ ከሆንክ ይህንን ታደርጋለ ምን ታደርጋለህ ዲኖት ስፒክ ዳይሬክትሪ ዊዝ አላ እንደ ሉካቲም አዝ ዲድሞስ ሙሴ እንዳደረገው ከአላ ጋር ገጽ በገጽ አትነጋገርም ን አሉት ከእርሱ ጋር አታወራም አታወራም ን ስፒክ ዳይሬክትሪ ቀጥታ አታወራም ን ብለው ጠየቁት። ይህንን ሲጠየቁት የቱን መጽሐፍ መሰረት አድርገው ነው የሚሉ በዚህ በኦሪት ዘጸአት ምዕራፍ 33 ቁጥር 11 ላይ ምን ይላል? ሰው ከባልንጀራ ጋር እንዲነጋገር እግዚአብሔር ከሙሴ ጋር ፊት ለፊት ይነጋገር ነበር ይላል። ሶ እግዚአብሔር አሁን ቀጥታ ከሙሴ ጋር ዳይሬክት ኮኔክሽን ነበር፣ ይነጋገር ነበረ እና ምን ይላል? ሰው ከባልንጀራ ጋር እንደሚነጋገር እግዚአብሔር ከሙሴ ፊት ለፊት ይነጋገር ነበር ይላል። ይሄ ፊት ለፊት የሚለው ቃል በቃል ማለት ነው፣ በጣም በቅርርብነት ማለት ነው። እንደዛ ይነጋገር ነበረ በማለት ይናገራል። እንዲሁም ደግሞ ሙሴ ራሱ ብቻ አይደለም ከእግዚአብሔር ጋር የተነጋገረው። ህዝቡ የእግዚአብሔርን ድምፅ ለህዝቡ አሰምተዋል። ሶ ሙሴ እየፈጠረ ላለመናገሩ ማስረጃው ህዝቡን ሰብስቦ ከለታታን ቀን ህዝቡን ሰብስቦ የእግዚአብሔርን ድምፅ አሰምቷቸዋል። በዚህ በኦሪት ዘጸአት አስራ ሰባት ላይ 19 ቁጥር 17 ላይ ምን ይላል? ከዚያ ሙሴ ከእግዚአብሔር ጋር ለመገናኘት ህዝቡን ከሰፈር ይዞ መጣ ከተራራውም ግርጌ ቆመ ይላል። ህዝቡን ሰብስቦ የእግዚአብሔርን ድምጽ እንዲሰሙ ማለት ነው። በስተመጨረሻም ከዚያ ሙሴ ተናገረ እግዚአብሔርን በድምጽ መለሰለት ይላል። ሰው በተራራ ይዟቸው መጥቶ እግዚአብሔር ሲናገር ህዝቡ ሰምቶ ነበር። ሰምቶ ሙሴ እየፈጠረ እንዳላወራ ማስረጃችን ምንድን ነው? ህዝቡ ተሰብስበው እግዚአብሔር ቀጥታ ለሙሴን ሲያናገረው አስርቱን ትእዛዛት ሲያወርድ ህዝቡ ሰምተዋል። በተመሳሳይ አይሁዶች የጠየቁ ጥያቄ መሐመድን ምንድን ነው? እውነት አንተ ነቢይ ከሆንክ አሉት ከአላህ ጋር ቀጥታ ተነጋገረ ብለው ብለው ጠየቁት። ከዛ ሙሐመድ ምን የሚል ቃል አወረደ? ያው እዚህ ጋር ሱራ ምዕራፍ 42ን አወረደ። ሱራ ምዕራፍ 42 51 ምን ይላል? ለሰውም አላህ በራእይ ወይም ከገርዶ ወዲያ ወይ መልክተኛ መላክን የሚልክና በፈቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ ሊያናግረው ተገቢ አይደለም ብሎ መለሰ። ሶ እንደ ቁራኑ መሰረት ቁራኑ ዘግቶታል። ቁርጥ ያለ መልስ ነው የመለሰው ምን አለ? ለሰው ምላል ለሰው አላህ በራእይ ወይም ከግርዶሽ ወዲያ ወይም መልእክተኛን የሚልክ በፍቃዱ የሚሻው ነገር የሚያወርድለት ቢሆን ነው እንጂ ሊያናግረው ተገቢ አይደለም። እና ሊያናግረኝ ተገቢ አይደለም እኔ አላህ ላናግረው ተገቢ አይደለም ሊያናግረኝ አይችልም ብሎን የመለሰው ነገር ግን ስንመለከት ሙሴ እግዚአብሔር እንዳናገረው፣ ኢቭን ለህዝቡ እግዚአብሔር ለህዝቡ ድምፁን እንዳሰማ ይናገራል። ማመር ግን ምን ብሎ መለሰ? ለሰውም አላ በራእይ ነው የሚገለጸው ወይ ደግሞ ከግርዶሽ ወዲያ ወይም መልእክተኛን የሚልክ ነው፣ ጅብሪል መጣልኝ በሚለው እንደዛ የሚመሰል ወይ ደግሞ በራእይ በተኛውበት የሚገለጥ ነው እንጂ በራእይ የሚነግረኝ ነው እንጂ ሊያናግረኝ ተገቢ አይደለም ብሎ ዘጋው ይሄንን ጥያቄ ማለት ነው። ስለዚህ እንደ እስልምና አስተምረው እንደ ቁራን መሰረት አላህ ፈጽሞ መሀመድን አናግሮት አያውቅም፣ ለህዝቡም ድምጹን አሰምቶ አያውቅም ማለት ነው። ሶ ተመልከቱ የኔን ዛሬ እኔ መኖሬን ያወቃችሁት የኔን ድምፅ ሰምታችሁ ነው አይደል? የኔን ድምፅ ባሰሙ የኔን መኖር ልታውቁ አትችሉም። ሶ እንደ እስልምና ማለት ነው ሙሐመድ በዘመኑ የአላን ድምፅ ሰምቶት አያውቅም፣ ሊያናገረው አይገባም ብሏል። ስለዚህ የአላን ድምፅ ፈጽሞ ሙሐመድ ሰምቶት አያውቅም። ስለዚህ ከአላና ሙሐመድ ያላቸው ግንኙነት በጣም ዜሮ ነው ማለት ይቻላል። በጅብሪል መልኩ ነው የሚገለጥልኝ ይላል። ጅብሪል ደግሞ ማን ነው ብለን ስንጠይቅ ዳሂል ከልቢን እየመሰለ ይመጣል የሚል ሀዲስ አለ። ዳሂል ከልቢ የተባለ ሰው የሆነ ቆንጆ በአረብ መካ ውስጥ የሚገኝ ሰው እሱን እየመሰለ ይመጣል የሚል ማምር መልስ መልሷል። ስለዚህ ሙሐመድን ያናግረው የነበረው እውነት መልአክ ነው የሚለው ራሱ ጥያቄ ውስጥ ይገባል ማለት ነው። ሰው መሀመድ ከፈጣሪው ጋር ያለው ግንኙነት ዜሮ ነው ማለት ይቻላል። ይው ሊያናገረው አይችልም፣ ተገቢ አይደለም። እኔን አላናገረኝም። ሙሴ እግዚአብሔርን አናግሮታል ቃል በቃል ነገር ግን እኔን አላናገረኝም፣ ሊያናገረው ተገቢ አይደለም ይላል። ሶ ወሰባት ለእግዚአብሔር አመሰግናለሁ።